የተሰራንበትን ዊግ እንዴት እንደ አዲስ መጠቀም እንደምንችል አሳያለው። መጀመሪያ ትንሽ እያርገን የምናደርጋለን ሙቅ ውሃ ውስጥ እንከተዋለን ማለት ነው። ከዛ ከሙቅ ውሃ ከወጣ በኋላ በደንብ አርገን ማበጠር። ካበጠር ነው በኋላ እንደዚህ ይሆናል። ከዛ በኋላ ሰርቶ አስተካክሎ ማስቀመጥ ነው። እንደዚህ የተያያዘ ሲንቴቲክ ዊክ ካላችሁ በቀላሉ እንዴት ማስተካከል እንደምትችሉ ላሳያችሁ። መጀመሪያ ትንሽ ይሄ እንደዚህ ቀን ስናውጣለን ለመሞከር። ከዛ በኋላ ማንኛውም ኮንዲሽነር፣ ከዛ በኋላ ለብ ያለ ውሃ እናድርግና ሚክስቸሩን አንድ ላይ ቀላቅለን ስናበጥረው እንደዚህ። ከዛ በኋላ ሙሉን አድርገን አጥበን አለቅልቀን ሰርተን ፋይናል ሪዘልቱ ይሄን ሞክሩትና አስተያየታችሁን ኮመንት ላሰ እስ ይሄንን ወደዚህ ለመቀየር እንሞክር። መጀመሪያ መጀመሪያ አራት ቦታ ከፍለን እንዳይፈት አድርገን እንደዚህ ቁጥርጥር እንሰራዋለን። ከዛ በኋላ ሙቅ ውሃ ውስጥ እንነክረዋለን። ሙቅ ውሃ ውስጥ ከነከርነው በኋላ እንደዚህ ስንፈታው ራሱ ፍሪዚ ይሆናል ማለት ነው። ማንኛውም ጸጉር ጌጥ መሆን ይችላል። እናዘጋጅና ና እንደዚህ በፒስ እያወጣን መሀል ላይ እንከተዋለን። ከዛ በኋላ እንቋጥረዋለን ማለት ነው። ስለዚህ እንደዚህ እንደዚህ እያደረግን እንደጋግመዋለን። ከዛ መጨረሻ ላይ ብዛት ሲኖረው ደግሞ ይሄንን ይመስላል። ከዛ ሲደረግ ደግሞ ይሄንን የመሰለ ሉክ ይሰጠናል ማለት። ጥያቄ ካለ ኮመንት ላይ አስቀምጡልኝ።